ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሜ ወደዚህ ቻናል በሰላም መጣችሁ። በዛሬው እለት የምንማማርበት የጤና አጠባበቅ ትምህርት እርሳችን ትኩረት የሚያደርገው የኩፍኝ በሽታ ምንድን ነው? የበሽታው መተላለፊያ መንገድስ ምንድን ነው? ኩፍኝ ያስከተለው አሉታዊ ተጽዕኖ ምንድን ነው? የሚለው ላይ ትኩረት አድርገን እንማማራለን ማለት ነው። ስለዚህ አብራችሁን ቆዩ። ወደ ዋናው ፕሮግራም ከመሄዳችን በፊት ግን ይህ መረጃ ለብዙ የህብረተሰብ ክፍሎች እንዲደርስ ላይክ፣ ሸረንድ ሳብስክራይብ ያድርጉ። አስተያየት ካለዎትም ደግሞ በአስተያየት መስጫ ሳጥን ውስጥ አስተያየቶን ይጻፉልን። አሁን በቀጥታ ኩፍኝ ምንድን ነው ወደሚለው ፅንሰ ሀሳብ እንሂድ እንግዲህ የኩፍኝ በሽታ የመተንፈሻ አካላትን ከሚያጠቁ በሽታዎች አንዱ ሲሆን በኩፍኝ ቫይረስ አማካኝነት የሚመጣ በሽታ ነው ማለት ነው። ስለዚህ በዚህ በኩፍኝ ቫይረስ አማካኝነት የሚመጣው የኩፍኝ በሽታ የመተንፈሻ አካላታችንን በማጥቃት ይጀምር እንጂ በሂደት ቀስ በቀስ ወደ ሁሉም የሰውነታችን ክፍሎች የሚሰራጭ አይነት በሽታ ነው ማለት ነው። ኩፍኝ ከሰው ወደ ሰው በቀላሉ ከሚተላለፉ በሽታዎች አንዱ ሲሆን ከእንስሳት ወደ ሰው ግን የሚተላለፍ በሽታ አይደለም ማለት ነው። ኩፍኝ እንዴት ነው ከሰው ወደ ሰው የሚተላለፍ የሚለውን ነገር ስንመለከት አንድ በኩፍኝ ቫይረስ የተጠቃ ሰው የኩፍኝ በሽታ ተጠቂ ነው የሚሆነው ማለት ነው። ስለዚህ የኩፍኝ በሽታ ያለበት ሰው ሲስሉ ወይም ሲያነጥስ የኩፍኝ ቫይረሱ ወደ አየር ይወጣል ማለት ነው። ከበሽተኛው ወይም ከኩፍኝ ታማሚው በሚስልበት ወይም በሚያነጥስበት ወቅት ከሰውነቱ እርጥበት አዘል ፈሳሾች ወደ አየር ይለቀቃሉ። በእነዚህ ፈሳሾች ውስጥ ደግሞ የኩፍኝ ቫይረሱ ሊኖር ይችላል ማለት ነው። ስለዚህ በአየር ላይ ደግሞ እነዚህ እርጥበት አዘል ፈሳሾች እስከ ሁለት ሰዓት የመቆየት እድል ይኖራቸዋል ማለት ነው። ስለዚህ ቫይረሱም እስከ ሁለት ሰዓት በህይወት አየር ላይ ይቆያል ማለት ነው። ስለዚህ በዚህን ጊዜ ውስጥ አንድ ጤነኛ ሰው አየር ከከባቢ አየር ኦክሲጅን ወደ ሰውነቱ በሚስብበት ወቅት እነዚህን ጥበታት አዘል ፈሳሾች በአይኑ ወይም በአፍንጫ ወይም በአፉ የሚገቡበት አጋጣሚ ከተፈጠረ የኩፍኝ በሽታ አምጪ ቫይረሱ ወደ ጤነኛው ውስጥ የመግባት እድሉ ያገኛሉ ማለት ነው። ከገባ በኋላ ደግሞ ማጥቃት ይጀምራል። ሰው እየተጠቃው ሰው ደግሞ በሂደት የኩፍኝ በሽታ እንዲይዘው ይሆናል ማለት ነው። ስለዚህ ኩፍኝ የሚተላለፈው በዚህ አይነት መንገድ ነው ማለት ነው። እንግዲህ ለኩፍኝ በሽታ ከሰው ወደ ሰው በዚህ አይነት መንገድ ይተላለፍ እንጂ ቫይረሱ ደግሞ ከአንዱ ወደ ሌላኛው ሰው የመተላለፍ እድሉ ከፍተኛ የሚሆንበት ጊዜ መቼ ነው የሚለውን ነገር ስንመለከት እንግዲህ አንድ በኩፍኝ በሽታ ወይም በኩፍኝ በሽታ አምጪ ቫይረስ የተጠቃ ሰው በአማካኝ ወይም በአብዛኛው ማለት ነው ከሰባት ቀን እስከ አስራ አራት በሚሆኑት ቀናት ውስጥ የኩፍኝ በሽታ ምልክቶችን ሊያሳይ ይችላል ማለት ስለዚህ ከኩፍኝ በሽታ ምልክቶች ውስጥ ደግሞ በተለይ የሽፍታ ምልክት የሚያሳይበት ቀን ከሰው ሰው ሊላይ ይችላል። ግን የሽፍታ ምልክት ያሳየበትን ቀን ይዘን አራት ቀን ወደፊት፣ አራት ቀን ወደኋላ ብናሰላ በነዚህ ቀናት ውስጥ የኩፍኝ በሽታ የመተላለፍ እድሉ ከፍተኛ ነው የሚሆነው ማለት ነው። ለምሳሌ ዛሬ ሚያዝያ ሀያ አንድ ነው። ስለዚህ አንድ ሰው በአፉ ውስጥ ወይም በተለያዩ የሰውነት ክፍሎቹ ላይ የሽፍታ ምልክቶችን ቢያሳይ አራት ቀን ወደፊት ስንሄድ ማለት ነው፣ ሀያ አንድ ቀን አራት ሚያዚያ አስራ ሰባት ማለት ነው። ወደኋላ ደግሞ አራት ቀን ጨምረን ስናሰላ ሚያዚያ ሀያ አምስት ማለት ነው። ስለዚህ ከሚያዚያ አስራ ሰባት እስከ ሚያዚያ ሀያ አምስት ድረስ አንድ በኩፍኝ በሽታ የተጠቃ ሰው ቫይረሱን የማስተላለፍ እድሉ ወደ ጤነኛ ሰው በጣም ከፍተኛ ነው የሚሆነው ማለት ነው እነዚህ ጊዜያት ለበሽታው መተላለፊያ ከፍተኛ እድል የሚሰጡ ቀናቶች ናቸው የሚሆኑት ማለት ነው። ስለዚህ በዚህ ወቅት ገበያ አካባቢ፣ የሃይማኖት ተቋማት፣ ትምህርት ቤት አካባቢ ላይ አንድ የኩፍኝ በሽታ ተጠቂ ሰው ተገኘ ማለት የቫይረሱን የመተላለፊያ እድል ምቹ ሁኔታ ፈጠርንለት ማለት ነው ማለት ነው። ወደ ብዙ ሰዎች የመዛመት እድሉ በጣም ከፍተኛ ነው የሚሆነው ማለት። ስለዚህ ጥንቃቄ ማድረግ ያስፈልጋል። ለማንኛውም ግን የሽፍታ ምልክት ያሳየንበትን ቀን አስልተን ራሳችንን አራት ቀን ቀደም ብለን እና አራት ቀን ወደኋላ መጠርጠር ያስፈልጋል ማለት ነው። ከአንድ የኩፍኝ በሽታ ተጠቂ ጋር ግንኙነት ከነበረን እና ከዛ በኋላ የህመም ስሜት ወይም ምልክት ካሳየን ኩፍኝ ይዞኝ ሊሆን ይችላል የሚል ጥርጣሬ ማሳደር ጥሩ ነው የሚሆነው ማለት ነው። ውድ ሄልዝ ኢዱኬሽን ቻናላችን ተከታታዮች የኩፍኝ በሽታ ምንድን ነው? እንዴት ይመጣል? እንዴትስ ይተላለፍ? የሚለው መሰረታዊ ጽንሰ-ሀሳብ ግልጽ ሆኖላቸዋል ብዬ ተስፋ አደርጋለሁ። እስኪ አሁን ደግሞ የኩፍኝ በሽታ ያስከተለው ዓለም አቀፋዊ ተጽዕኖ ምን ይመስላል የሚለውን ነገር እንመልከት። እንደ ኤሮፓያን አቆጣጠር በ2024 የዓለም ጤና ድርጅት ያወጣው ሪፖርት እንደሚነግረን የኩፍኝ በሽታ በጣም በርካታ በርካታ ዓለም አቀፋዊ ተጽዕኖዎችን ከሚያስከትሉ በሽታዎች አንዱ ነው ማለት። ስለዚህ ሀገራዊ ኮሚትመንት ወይም ቆራጥነት ብቻ ሳይሆን ዓለም አቀፋዊ ቆራጥነት ከሚያስፈልጋቸው የበሽታ ዝርዝሮች ውስጥ አንዱ ነው ማለት። ስለሆነም የዓለም ጤና ድርጅት ይህንን የኩፍኝ በሽታ ለመከላከል አይነተኛ መፍትሔ ነው ብሎ እንደ ዓለም ቅቡልነት ያገኘው የኩፍኝ ክትባትን መከተብ አንዱ ነው ማለት። ብቸኛው አማራጭ ተወዳዳሪም የሌለው በነገራችን ላይ የኩፍኝ ክትባትን መከተብ ነው የኩፍኝ በሽታን ለመከላከል ማለት ነው። ስለዚህ እንደ ኤሮፓውያን አቆጣጠር ከ2000 እስከ 2023 ባለፉት 24 አመታት ውስጥ በኩፍኝ በሽታ አማካኝነት ይከሰት የነበረን 60 ሚሊዮን ሞት የኩፍኝ ክትባት በመስጠት ብቻ መከላከል ወይም ማስቀረት እንደተቻለ የዓለም አቀፍ ድርጅት ያወጣው መረጃ ያስረዳናል ወይም ይነግረናል ማለት። ይህም ብቻ አይደለም ሪፖርቱ የሚነግረን እንደ ኤሮፓያን አቆጣጠር በ2023 በኩፍኝና ከኩፍኝ ጋር ተያያዥነት ባላቸው የጤና ችግሮች ምክንያት ላላስፈላጊ እልፈተ ህይወት የተጋለጡ የህብረተሰብ ክፍሎች ወደ 17500 አካባቢ እንደሚደርሱም ይነግረናል። ለምን ይህ ሆነ፣ ክትባት እያለ የሚለው ግን የሁላችንም የእናንተም የእኔም ይህ ቀጣይ የቤት ስራ መሆን አለበት ብዬ አስባለሁ ማለት ነው። ለማንኛውም ግን እስከ ቅርብ ጊዜ ድረስ ግን ኩፍኝ የዓለማችን አሳሳቢ የጤና ችግር እንደሆነ ልንገነዘብ ይገባል ማለት ነው። ከዚህ በተጨማሪ ደግሞ በ2019 እንደ አውሮፓውያን አቆጣጠር ማለት ነው የመጀመሪያውን የኩፍኝ ክትባት መውሰድ ከሚገባቸው የህብረተሰብ ክፍሎች ውስጥ የመጀመሪያውን ክትባት የወሰዱት 86 በመቶ ሲሆኑ ይህን አሃዝ አራት አመት በኋላ እንደ አውሮፓውያን አቆጣጠር በ2023 ስንመለከተው ወደ 83% ዝቅ ብሎ እናገኘዋለን። ለምን ቀነሰ? እንግዲህ የኩፍኝ ክትባትን ለመከላከል አይነተኛው፣ ኢቭን ብቸኛው አማራጭ፣ በጣም ውጤታማ ከሚባሉት በጣም ሴፍ የሆነው የኩፍኝ ክትባትን መከተብ ነው። ሆኖም ግን ክትባቱን የማግኘት ምጣኔን ስንመለከት ከ86 ወደ 8 ብሎ እናገኘዋለን። ለምን ሆነ የሚለው ትንሽ ጠለቅ ያለ አስተሳሰብን የሚጠይቅ ስለሆነ እናንተም እኛ የምናስብበት የዕለቱ ቁልፍ መልክቴ ነው። ውድ ሄልዝ ኢዱኬሽን ቻናላችን ተከታታዩ፣ ኩፍኝ ምንድን ነው? ኩፍኝ የትኛውን የሰውነታችን ክፍል ሊያጠቃ ይችላል? ኩፍኝ እንዴት ሊተላለፍ ይችላል? የኩፍኝ በሽታ የመተላለፍ እድሉ ከፍተኛ የሚሆነው መቼ ነው? ኩፍኝን ለመከላከል የክትባት አገልግሎት አይነተኛ አማራጭ እንደሆነ በቂ መረጃ ያገኝታቸዋል ብዬ አስበዋለሁ። በቀጣይ አንድ በኩፍኝ በሽታ የተጠቃ ሰው ምን ምን አይነት ምልክቶችን ሊያሳይ ይችላል የሚለው ላይ ትኩረት ያደረገ የጤና ጣወቅ ትምህርት ይዤላቸው እመለሳለሁ። እስከዛው ድረስ ግን በደህና ቆዩኝ ባይ